ሰላም ውድ ተመልካቾቼ፣ ይርዳው በሕይወቱ ሙሉ እጅግ የተሳቀቀበትን ቀን ምርር ብሎ ሲያጫውተኝ ሳልወድ በግዴ እየሳቅሁ አደመጥኩት። የእኔ ደማቅ ሰዎች ይቀጥላል። የእኔ ደማቅ ሰዎች ቆንጆ አቤት ደህና ነሽ? ደህና ያ። ካቻምና ቤታችሁ ስመጣ የሁለት ዓመት ዕድሜ የነበረው ወንድምሽስ ደህና ነው? አፉን ፈቶ መናገር ጀመረ እንዴ? አሁን መናገር ጀምሯል። አሁን ዝም እንዲል እያሰማር ነው ነው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 በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር። ደብተር ላይ የተሰጠውን የቤት ስራ ይጠይቃል። አባዬ የሱዳን ዋና ከተማ ማነች? አላውቃቱም ልጄ። እሺ አባዬ የኢትዮጵያ የቆዳ ስፋት ስንት ነው? ቲቸር አላውቀውም ልጄ። እናት እየሰሙ ነው። አባዬ ኢትዮጵያ በየትኛው አፍሪካ ክፍል ነው የምትሄደው? እኔ አላውቀውም። አንተ ልጅ አባትን በጥያቄ አታድርቅ። አላልኩም፣ እንዴት ተይው። ይጠይቅ እንጂ እኔ ካልጠየቀ እንዴት ያውቃል? ይርዳው ድምፃዊ ብቻ አይደለም፣ ችሎታው ድምፅ ከማስመሰልም ያልፋል። ጥርስ የማያስከድን ተጫዋች ነው። ጨዋታውን ሌላ ጊዜ አጫውታችኋለሁ። ዛሬ ይርዳውን አንድ ተንኮለኛ የሥራ ባልደረባው እንዴት እንደተጫወተበት ላጫውታችሁ ጨዋታውን አንድ ብዬ የምጀምርላችሁ በቁጥር ነው። አራት ከዘመነ ሽብሬ እስከ ዘመነ ሚሊዮን ቁጥር ማዕረግ ሲሆን የዋጋ ግሽበት አይገጥመውም። ከጥንት እስከ ዛሬ አስር ብለን አስር አለቃ እንላለን፣ መቶ ብለን መቶ አለቃ ሺህም ብለን ሺህ አለቃ ስንል ከነሙሉ ክብሩ ነው። ይህም ክብር በወታደር ቤት ከጥንት እስከ ዛሬ ዋጋው ቀንሶ አያውቅም። ቁጥር ከማዕረግ አልፎ ስም መሆን ሲጀምር ግን ለዋጋ ግሽበት የተጋለጠ ይሆናል። ለምሳሌ በአንድ ወቅት ሺህ ብር ውድ ነበር። ከዚህ የተነሣ ሽብሬም እጅግ ከባድ ስም ሆነ። ቆየና ደግሞ ሺህ ብር ረከሰ። ሽብሬም የድሮ ስም ሆኖ ቀረ። የአዲሱ ትውልድ መጠሪያ ሚሊዮን ሆነ። እጅግ የሚገርመው ሚሊዮኖች በነገሱበት በ1980ዎቹ እነ ይርዳው በሚሰሩበት ክለብ መቶ ብር ብርቅ መሆኑ ነው። አብዛኞቹ ደንበኞቻቸው ፍቅራቸውንና አድናቆታቸውን የሚገልጹላቸው አስር ብር እየሸለሙ ነው። በዚያን ጊዜ መቶ ብር የሚሸልም ደንበኛ በስም ይታወቃል። ገና የናይት ክለቡን ደፍ አልፎ ሲገባ መሐመድ መጣ፣ መሐመድ መጣ። ይባላል ለመቶ ብር የተገባው ከፍ ያለ የጀግና አቀባበል ይደረግለታል። መሐመድ በሌሊት ከመጣ ባይነጋም ፀሐይ ወጣ ማለት ነው። መሐመድ ለጋስ ነው። ሲመጣ ድንገት ነው። ሲሰጥ መቶ ብር ነው። ይርዳው ስለዚህ ለጋስ ሰው ሲያጫውተኝ መሐመድ መጣ ከተባለ መጨረሻዬን አውቀዋለሁ ሁሌም መቶ ብር ነው የሚሸልመኝ አለኝ። በተረፈ እነ ይርዳው መሐመድ ካልመጣ መቶ ብር ይናፍቃቸዋል። መቶ ብር ሲናፍቃቸው ደግሞ ከብዙሃኑ አድናቂ ሰብስበው የተካፈሉትን የአስር ብር ስብስብ ሱቅ ወስደው ድፍን መቶ ብር ከማድረግ ውጭ አማራጭ የላቸውም። በነገራችን መሃል በዚያን ዘመን የመቶ ብር የቤት ስሟ አመድ ነው የዚያን ጊዜዋ መቶ ብር ለምን አመድ እንደተባለች ብዙ ሰዎችን አጠያይቄ የረባ ምላሽ አላገኘሁም። ስገምት ግን በዚያን ዘመን መቶ ብር ብርቅ የሆነባቸው ወጣቶች በድንገት ሲመለከቷት በድንጋጤ አመዳቸው ቡኒ እያለ ቢቸገሩ በገዛ ድንጋጤያቸው አመድ ብለው የሰየሟት መሰለኝ። መቶ ብርን አሁን የማጫውታችሁ በአመድ ምክንያት አመዱ ቡን ስላለው ይርዳው ጤናው ነው። በዚህ ሰሞን ከባለቤታቸው የተሰነዘረውን ጥፊ ያዘለ መዳፍ በጉንጫቸው የቀመሱት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አንድ የፈረንጆችን አባባል አስታወሱን። ከአንዲት የተናደደች ሴት ጀርባ አንድ ጥፋቱን የማያውቅ ወንድ አለ።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 በአመድ አመዱ ቡን ያለው ይርዳው፣ ይርዳው በሚሠራበት የናይት ክለብ አንድ ኮሚኒስታዊ ሕግ አለ። እርሱም የአንድ ሰው ሽልማት የሁሉም ነው የሚል ነው። በዚህ ሕግ መሠረት የሌሊቱ ሥራቸው ሲጠናቀቅ ድምፃውያኑም ሙዚቃውያኑም የተሸለሙትን ያስረክባሉ። ውረድን ውረድ ይባባላሉ። ከዚያም ከሁሉም ኪስ የወረደውን ገንዘብ እኩል ይካፈላሉ። ከዕለታት አንድ ቀን ነው። ቀደም ሲል ያነሳንላችሁ ለጋሱ መሐመድ አዘውትሮ በሚጎበኘውና ይርዳው ጤናው ከነኃይለ ኢየሱስ ግርማ ጋር በሚሠራበት ናይት ክለብ እንዲህ ሆነ። እንደተለመደው መሐመድ መጣ። እንደ ተለመደው በሌሊት ፀሐይ ወጣ። እንደተለመደው ይርዳው ተሸለመ። እንደ ተለመደው ሸላሚው መሐመድ ስለሆነ ያለ ጥርጥር መቶ ብር ኪሱ እንደገባ ይርዳው እርግጠኛ ነው። እንዳልተለመደው ይርዳው የውረድን ውረድን ሕግ የመጣስ መንፈስ ወረደበት። ያችን መቶ ብር ከጓደኞቹ ደብቆ የራሱ ሊያደርጋት ፈለገ። ይህን ከማድረጉ በፊት ግን ኪቦርዲስቱን አስታወሰ። ብርሃኑ ይባላል። ይርዳው ከሥራ ባልደረቦቹ መሃል በጠርጣሪነት የሚጠረጥረው ብርሃኑን ነው። ስለ ብርሃኑ ሲያጫውተኝ በጣም ተንኰለኛ ነው አለኝ። ስለዚህ መጸዳጃ ቤት አምርቶ መቶ ብሩን ከመደበቁ በፊት ኪቦርዲስቱ ብርሃኑ በሥራ ላይ መሆኑን ማረጋገጥ አለበት። ጆሮውን አቅንቶ አደመጠ። የኪቦርዱ ድምፅ ተሰማው። የብርሃኑ ጣቶች ኪቦርዲቱን የሆነ ዜማ እያስለፈለፏት ነው። ይህም ብርሃኑ በሥራው ላይ የመሆኑ ምልክት ስለሆነ ይርዳው እየተጣደፈ ወደ መጸዳጃው ቤት አመራ። መጸዳጃ ቤት ደረሰ። ኪሱ ውስጥ በርከት ያሉ አስር ብሮች ታጭቀዋል። ተናፋቂዋን መቶ ብር ከአስር ብሮቹ ቁመት ጋር አበላልጦ ለያት። ለይቶም ደበቃት። በሕይወቱ ለመጀመሪያ ጊዜ ሕገ ወጥ ድርጊት ፈጸመና ብርሃኑ ኪቦርዱን አቁሞ ወደ መጸዳጃ ቤት ብቅ ከማለቱ በፊት መጸዳጃ ቤቱን ለቆ ወጣ። ሙዚቃው ቀጠለ። እየተዘፈነ እየተጨፈረ ተቆየ። በመጨረሻም የሌሊቱ ሥራ ተጠናቀቀ። ሽልማት መከፋፈያው ሰዓት ደረሰ። ድምፃውያኑም ሙዚቃውያኑም ያላቸውን ሁሉ ለማስረከብ ተሰበሰቡ። ውረድን ውረድ ተባባሉ። ሁሉም የተቀበሉትን ሰጡ። ተራው የይርዳው ሆነ። ከመሐመድ መቶ ብር ነጥሎ ያስቀመጣቸውን አስር ብሮች ዘረገፈ። ይኸው ነው አሉት። ይኸው ነው አለ ይርዳው። መቶ ብሩስ? የምን መቶ ብር? መቶ ብር እኮ ተሸልመሃል አሉት እኔ ምን አውቃለሁ? ይኸው ያለኝን ሁሉ ሰጠዋችሁ። መቶ ብር ከተቀበልኩ የታደርገዋለሁ ብሎ ተነጫነጨ ይርዳው። ያንን የተሸለመውን መቶ ብር እንዲያመጣ ደግመው ጠየቁት። ይርዳው ደግሞ አምጣ ካሉት መቶ ብር ጀርባ ያለውን አስፈሪ ሐሳብ ጠየቃቸው። አጭበረብራለህ እያላችሁኝ ነው? አላቸው። ዝም አሉት። ያ ዝምታ ለይርዳው ረጅምና አስጨናቂ ነበር። አንድ ዓመት ከሚያክል ከባድ ዝምታ በኋላ ተንኮለኛው ብርሃኑ መናገር ጀመረ። ቅድም እኮ ሽንት ቤት መቶ ብሩን ለይተ ስትደብቅ አብሬህ ነበርኩ አለው። በዚያን ሰዓት ለካ ተንኮለኛው ብርሃኑ ኪቦርዱን አውቶማቲክ ላይ አድርጎት ኖሯል። ኪቦርዶች እንደዚያ ሲሆኑ ተጫዋቹ ባይኖርም የተሞሉትን ሙዚቃ ብቻቸውን ይጫወታሉ። እናም ኪቦርዲቱ ብቻዋን ስትጫወት ብርሃኑ ይርዳውን ተከትሎ መጸዳጃ ቤት ደርሷል። ይርዳው በኪቦርዲቱ ድምፅ በመዘናጋት ብርሃኑ በሥራ ላይ ነው ብሎ መቶ ብሩን በሚደብቅበት ሰዓት አጠገቡ ቆሞ ይመለከተው ነበር። ከዚያም ኮሽታ ሳያሰማ ወደ መጣበት በረረ። ያየውን ሁሉ ለጓደኞቹ ነገረ። ሁሉም በዝምታ አድፍጠው ይርዳውን ጠበቁት። በመጨረሻም ውረድን ውረድ ተባባሉና አስደበደቡት። አፋፍ ቆሙና በሚያስብል ደረጃ ይርዳውን ጉድ ሰሩት። ይርዳው ነጭ ላብ በጀርባው እየወረደ የደበቃትን መቶ ብር ለጓደኞቹ አስረከበ። ይህ የአንድ ሌሊት ታሪክ ነው። ከዚያ በኋላ ጓደኞቹ የሆነውን ነገር ቢረሱለትም ለማጭበርበር እንግዳ የሆነው የይርዳው ሕሊና ግን ጥፋቱን በቀላሉ ሊረሳው አልቻለም። ራሱን ይቅር ማለት አቃተው። ከዚያን ጊዜ ጀምሮ ሽልማት እርም ይሆንብኝ አለ። ከጓደኞቹ ጋር ሽልማት ከመካፈል ራሱን አገለለ። በአንድ ወቅት የይርዳው ጤናው ከኢትዮጵያዊ ባህላችን ጋር ባፈነገጠ ነውር አይነ ስውሮችን የሚጠላና የሚያገል ሰው ተደጋጋሚ ትንኮሳ ያደርስበት ነበር። ይርዳው የዚያን ሰው ክፋትና ትንኮሳ እንዴት እንደተቋቋመ በሚቀጥለው ፕሮግራሜ አጫውታችኋለሁ። እስከዚያው ሳይለየን ያቆየን። ጠበቃ ጠበቃዎች ለምን ጠበቃ እንደተባሉ ያውቁ ይሆን? ታሪኩ እንዲህ ነው። ጠብ ግለሰቦች በችርቻሮና ቡድኖች በጅምላ የሚፈጥሩት አደገኛ ግጭት ነው። ደግነቱ ይህ ጠብ ከፍተኛ ጉዳት ከማድረሱ በፊት በሕግና በፍትህ እንዲዳኙ ሌት ተቀን የሚተጉ የሕግ ባለሙያዎች አሉ። እንዲህ ያለ ግጭት ሲፈጠር ጠብ ይብቃችሁ፣ ሕግ ይዳኛችሁ ይላሉ። አዘውትረው ጠብ በቃ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 ሁለትና ሶስት በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው፣ ባይችሉ ተውሰው ያንብቡት።